ሰላም፣ እንዴት ናችሁ? የተከበራችሁ የዩቱብ ቻናል ቤተሰቦች በዚህ ቪዲዮ አንድ ጠቃሚ መረጃ ይዤላችሁ መጥቻለሁኝ። በዚህም እንግዲህ በትናንተኛው ዕለት ለሁሉም መንግስት ሰራተኞች የደሞዝ ጭማሬ ይፋ መደረጉ ይታወቃል። ይህም ደሞዝ ጭማሬ ከመስከረም ወር 2018 ጀምሮ ለሁሉም መንግስት ሰራተኞች ከሲቪል ሰርቪስ በተላከው አቅጣጫ መሰረት እንደሚከፈል ታውቋል። በዚህም እንግዲህ ሲቪል ሰርቪስ ዛሬ ደግሞ አንድ መረጃ ለሁሉም ክልሎች እና ለሁለቱ ከተማ አስተዳደሮች ዳይሬክሽን ሰጥቷል። ይህም ዳይሬክሽን እንግዲህ ምን የምል ነው የምለውን በዚህ ቪዲዮ አንድ ላይ የምናይ ይሆናል። ቪዲዮን እስከ መጨረሻ እንድትከታተሉ እያልኩ ወደ መረጃው ገባለኝ። ይህም እንግዲህ በሲቪል ሰርቪስ በተሰጠው አቅጣጫ መሰረት ማንኛውም ጫና ተቋቁሟችሁ ለሰራተኛው ከዚህ ወር ጀምሮ አዲሱን የመንግስት ሰራተኛ ደሞዝ መክፈል አለባችሁ የሚል አቅጣጫ ወይም ዳይሬክሽን ለሁሉም ክልል እና ለሁለቱ ከተማ መስተዳደሮች ሲቪል ሰርቪስ ኮሚሽን አቅጣጫ ሰጥተዋል ወይም መመሪያ ልኳል። ይህም የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ለሁሉም ክልሎችና ለሁለቱ ከተማ መስተዳድሮች የሲቪል ሰርቪስ ቢሮ ኃላፊዎችና ለሚመለከታቸው አካላት በአዲሱ የመንግስት ሰራተኛ የደሞዝ ጭማሪና የአበል ክፍያ በሚመለከት የላከው መመሪያ ነው። ይህም እንግዲህ ኮሚሽኑ በሰጡት መመሪያ መሰረትም ከመስከረም ወር ጀምሮ አዲሱ የመንግስት ሰራተኛ ደሞዝ ጭማሬ ተግባራዊ እንደሚሆን አሳውቆ ነው መመሪያ የላከው። ይህም እንግዲህ ኮሚሽነሩ የደሞዝና የአበል ማስተካከያ የተደረገው መንግስት የመክፈል አቅም ኖሮት ሳይሆን የመንግስት ሰራተኛውን የኑሮ ጫና ስለሚያውቅ ትልቅ ዋጋ ተከፍሎ ነው የምል መልእክትም አስተላልፏል። በዚህ ወቅት ይህም በጠቅላይ ሚኒስትር አብይ አህመድ የተወሰደ ትልቅ እርምጃ ነው ሲሉም ኮሚሽነሩ ገልጿል። ኮሚሽነሩ በተመሳሳይ ደሞዙ ከመስከረም አንድ ቀን 2018 ዓ ም ጀምሮ ይከፈላል። ክልሎቹም ምናልባት አንዳንድ አካባቢዎች በዚህ ወር ካልደረሰ ያለውን ማንኛውም ጫና ተቋቁማችሁ ለሰራተኛችሁ ከዚህ ወር ጀምሮ አዲሱን የመንግስት ሰራተኛ ደሞዝ መክፈል አለባቸው ሲልም ማሳሰቢያ አዘል ነገርም አስቀምጧል። መንግስት በገለጸው መሰረት ከመስከረም ወር ጀምሮ አዲሱ የመንግሥት ሰራተኛ የደሞዝ ጭማሬ ተግባራዊ እንደሚሆንም ዶክተር መኩሪያ ሀይለ የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ገልጾ ወይም አቅጣጫ ለሁሉም ክልሎች እና ለከተማ ማስተዳደሮች አስቀምጠዋል። ይህም እንግዲህ ለመንግስት ሰራተኞች ሙሉ በሙሉ ችግራቸውን የሚቀርፍ ነው ብለን ባናምንም የመንግስት ሰራተኛ ሁሉም መንግስት ሰራተኛ ማለት ይቻላል የኑሮ ጫናን ለመቀነስ ይረዳል የሚል እምነት አለን። ስለዚህ በዚህም እንግዲህ ከዚህ በፊት በአንዳንድ ሚዲያዎች ላይ ስተላለፈ ነበር ምንም እንኳን ደሞዙ የሚከፈለው ከመስከረም ወር ጀምሮ ቢሆንም፣ ግን ክፍያው የሚጀምረው ከጥቅምት ወር ጀምሮ የሚል መረጃዎች ሲሰራጩ ነበር። ሆኖም ግን በዛሬው ዕለት ከፌደራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር ሞክሪ ሀይል በተሰጠው አቅጣጫና መግለጫ መሰረት ደሞዙ እንግዲህ የትኛውም ጫና ተቋቁሞ ሁሉም መንግስት ሰራተኛ ወይም ሰራተኛ ያለበት ተቋሙ ለሰራተኛው ከመስከረም ወር ጀምሮ የትኛውም ጫና ተቋቁሞ ደመወዙን እንዲከፍል የሚል አቅጣጫ ነው የተቀመጠው። በዚህም እንግዲህ ከዚህ ወር ጀምሮ ወይም ይህ የመስከረም ወር ደመወዝ ሲገባ ሁሉም መንግስት ሰራተኛ ጭማሪውን ያገኛል የሚል እምነት ነው ያለው። በዚህ ቪዲዮ ያለች መረጃ ይሄ ነው። እስከ መጨረሻ ስለተከታተላችሁ አመሰግናለኝ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮዎች ላይ ኮመንት ጻፉበት። ለጓደኞቻችሁም ሼር አድርጉ። አዳዲስ የምንለቀቁ ቪዲዮዎች ቀድሞ ኖቲፊኬሽን እንዲደርስ ደግሞ ደወል ምልክቷን ኦን በማድረግ አዲስ ቪዲዮ ሲጫን ቀድሞ ኖቲፊኬሽን እንዲደርስ እንድታደርጉልኝ አመሰግናለሁ።